ከእናንተ ውጭ ስራ ህዝብ ዘንድ ለማድረስ በጣም ከባድ ነውና እናንተ ጠላያችን ነው ስላለሁ ያው ማለት ነገር ነገር ግን በዚህ አምስት አመት የስራ ሂደት ውስጥ በጣም ብዙ ከባድ

ይህንን ስራ ሳስ ውስጥ ስራዎችን መርጦ ለናንተ ጋር ለማምጣት ከሀያ በላይ ስራዎች የሚሰራ ነው። እንዲሁም ደግሞ ከአንድ ወጣት ባለሙያዎች የተሳተፉበት ስራ ነው። ዋጋ የዛሬ አራት ዓመት የነበረ ዜማ ዋጋ የነበረ ዋጋ ዝም ብሎ እኔ ደግሞ ወደስራ የተለቀቅኩበት ጊዜ ኦልሞስት ብዙ እንዳልስ ደግሞ የጀመርኩበት የሰራውበት ጊዜ ነበርና በዛ ነው እንግዲህ ነገር፣ ሌላው ደግሞ የፈጣሪ በረከት ነው።